ሰላም። ከፍቶኛል፣ እውነት ዛሬ እናቴ እዚህ ጋ አባቴ እዛ ጋ ወንድሞቼ እህቶቼ በዙሪያ የሆነው ይሄን ሱቅ አብረውኝ ሊመርቁ ይገባ ነበረ። ብቻዬን ዘጠኝ ቆኖኛል አዲስ አበባ ከፋኝ። ለምንድ ነው ግን ደግሞ የሆነ ነገር እኔ ላይ ተፈጠረ? ምን አትሉም፣ መናገር አቁም ያለው በፊት ትንሽም ይሁን ትልቅ ይብዛም ይነስም ሱቅ ሳስመርቅ ነው መርቁልኝ ብዬ ይዣቸው ይሄድ ነበረ። አማክር ነበር፣ እጠይቅ ነበር፣ አግዙኝል ነበረ። አሁን አግዙኝ አልልም፣ ምንም አልልም፣ ዘም ብቻዬን። እንዲያውም ሁላ ማርያምን፣ ስልኩ ሁላ ሲደወል ማንሳት እየተሰላቸው መጣውና፣ ምንድን ነው እኔ ማለት የሳይኮሎጂ እንትን ያስፈልገኛለሁ ወይስ እኔ የሌላ ነገር ማለት ወዴት እየሄድኩ ነው? ምንድነው እያሰብኩ ያለሁት? እኔ አላውቀውም። እኔ ላይ እየተከሰተ ያለው ነገር ለጊዜው አላውቀውም። አዲስ ሱቅ ከፈት ከፍቻለሁኝ አዲስ ሳይሆን የመጀመሪያ ባለፈ የነበረው ወደ ትልቅ ሱቅ ገብቼ ነው እና በጣም ብዙ ዋጋ አስከፍሎኛል። በቃ እንደዚህ ነው የምንመርቀው እኛን እናንተ እንመርቀው ግን ከፋኝም ባምባለኝ እሺ ሰላም፣ ሰላም እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ራቢያትና አንድ ጓደኛዋ ያዘዙኝ ድጋፍ ሬዲ ሆኗል። ያው እንግዲህ እኔ አልሄድም፣ ጭነት ስለሆነ የምንልከው አሽገን ማለት ነው። እና ይሄን ይመስላል ድጋፍ ነው የሁለቱም። አንዷ እዛዎች ጋር ያዘለኝ እና ምናልባት ደግሞ ይሄ ምንድን ነው እንዳትሉ ላጡት እሺ። ይሄ እራሱ ይሄ ቤት ሄዳችሁ ከደረሰ በኋላ እንደዚህ የሚላጥ ያው ፕላስቲክ ነው። ይሄ እንዳለ ፕላስቲክ ነው እንዳይነሳ ስለፈለኩኝ ነው እዛ ይህ እንደዚህ ማንሳት ነው። ይኸው ሲነሳ ይህም እንዳለ የሚነሳ ነው ማለት ነው። በጣም ነው የሚያምረው። ይህን ይመስላል ድጋፍ። የምትመለከቱት ስም ሜትር ድጋፍ ነው። ነገር ግን ከዚህኛው ድጋፍ ይልቅ ይህ ይበልጣል። ዲዛይኑ ምናምን እያየችሁት ነው። በሰመኪ ዋው! ይህ የራቢያት ትዕዛዝ ነው። ይኸው ይኸው እንግዲህ ትእዛዝሽ ይሄ ይመስላል። ይሄ ቤት ሄዶ እንደዚህ አርጋቸው ሁሉንም መላጥ ብቻ ነው። ያ ሲላጥ ይሄ ይመስላል ማለት ነው። ይሄ ለማሳየት አህል ነው እንዴት እንደሚያምር እ በቃ ገብተሻል። በቃ ደስ ነው የሚጫነው ነው። ያም ስምንት ሜትር ነው፣ ይሄም ስምንት ሜትር ነው። አቤት ሄላ ያስኛ ብሉ ያስውቤ ያዘው ይህ ነው። ይሄ ቤቢዎቹ እንደምትመለከቱት ይኸውላችሁ በሁለት አይነት ዲዛይን ነው የሰራውላቸው እና ብዙች ጋ ደግሞ ባዶ እንዳትመስላችሁ ሲል እኔ ስለማልሄድ ለጥራጥ ላችሁ ብዬ ነው። እዚህ ጋ እኛ መስታወት ነው የምንገጥመው። ይኸው ለቡና ለሻይ ለምናምን ማስቀመጫ መስታወት አለው ማለት ነው። እና ቤቢ ሁለት አይነት ነው የሰራውላችሁ። ከዛ ይሄው ይሄው መስታወቱ ይሄ ይመስላል። ለምሳሌ ብርጭቆ ምናምን ብራም ማስቀመጫ። ያው ቤቢ ሁለት አይነት ይሄ ድጋፍ ብቻ ነው። እና ድጋፍ የምትፈልጉ ካላችሁ ደውሉ፣ እዘዙ ቁጥራችን አለ እና፣ ይሄ ደግሞ የመሀል ቴብላቸው። ይሄ መስላ ይሄ መስላ ቴብሎ ጨረስን። እንደዚህ አድርጎልኝ አባዬ እንደራርጎት፣ እንደዚህ እና እንደዚህ። ብራቮ ከዛ ይሄ የምታዩት በሙሉ መስታወት ነው። እሺ መገጥሞ እኔ ለቪዲዮ አህል ብቻ ነው ማሳያችሁ ማለት ነው። ቀስ ይሄም እንደዚህ ማለት ነው። መስታወት ከፍ አርገው እነሱ ላይ አርገው ጫነው። ጎንድዱ ላይ ብራ አስጠጋው እንዳይወድቅ። አሁንም አስጠጋ። ጎበዝ። እሺ ጋይስ